ሰላም ጤና ስጥልን። የቻናላችን ቤተሰቦች፣ እነሆ ሰዓታችንን ጠብቀን መረጃዎችን አጠናክረን ተገኝተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። በዛሬው የመረጃ ሰዓታችን ከምንመለከታቸው ውስጥ ለሰባተኛው ሀገራዊ ምርጫ እጩዎችና መራጮች በኦንላይን መመዝገብ የሚችሉበት ሶፍትዌር መዘጋጀቱን ሰምተናል። በአክሱም ከተማ ለእስር የተዳረጉ የቲቢኤስ ቴሌቪዥን የቀረጻ ባለሙያዎች እንዲፈቱ የትግራይ ጋዜጠኞች ማኅበር መጠየቁን። የሱዳን ወታደራዊ የሽግግር ምክር ቤት ኃላፊና የሱዳን ጦር አዛዥ ሌትናል ጀነራል አብዱልፈታ አልቡርሃን በጀነራል ሞሐመድ ሐምዳን ዳጋሉ የሚመራው የሱዳን ፈጥኖ ደራሽ እየሰነዘረ ካለው ጥቃት ለመከላከል ማዘዣውን ወደ ኤርትራ ማዞሩ እየተነገረ መገኘቱን በካሊፎርኒያ ሎስ አንጀለስ ግዛት የተቀሰቀሰው ሕዝባዊ ማዕበል ተቃውሞ ለሶስተኛ ቀን ተባብሶ መቀጠሉን ሰምተናል። ይህንንና ሌሎች መረጃዎችን አካተናል። የአብሮነት ቆይታችሁን እየጠየቅን በቅድሚያ አጫጭሮቹን እናስቀድማለን። የሶማሊያ ክልል ፕሬዚዳንት ሙስጠፌ መሐመድ በሰሜኑ ኢትዮጵያ ያሉ ኃይሎች ኦብነግ ጫካ እንዲገባ እያበረታቱት ነው ሲሉ ከሰዋል። ኦብነግ ጫካ እንገባለን የሚለው ሌሎች ሀገራት እና ሌሎች ቡድኖች በተለይም በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱት ነው ብዬ አምናለሁ ሲሉ ነው የተናገሩት። አቶ ሙስጠፌ ከሰሞኑ በኬንያ ተገኝተው የሶማሌ ማህበረሰብ ተወካዮች እንዲሁም ኬንያ ከሶማሊያ ጋር የምትዋሰንበት ጋሪሳ ካውንቲ ባለስልጣን ጋር ውይይት አድርገዋል። ርዕሰ መስተዳደሩ በኬንያ ቆይታቸው ከቢቢሲ ጋር ባደረጉት ቃለ መጠይቅ ማንኛውም የኢትዮጵያ ጠላት ሀገራት ኢትዮጵያ ውስጥ የሚካሄደውን ጦርነት ለማበረታታት እየሞከሩ እንደሆነ፣ ህዝቡን ለመቀስቀስ እቅድ እንዳላቸው እናውቃለን ሲሉም ተደምጠዋል። ኢትዮጵያ በዋና ከተማዋ አዲስ አበባ የባህር ኃይል ዋና መስሪያ ቤት ግንባታን ልታጠናቀቅ መሆኑ የደረሰን መረጃ አመልክቷል። ኢትዮጵያ ከሦስት አስርት ዓመታት በላይ የባህር በር እንደሌላት የሚታወቅ ነው። በመቀጠል በዝርዝር ወደምንመለከታቸው መረጃዎች እናልፋለን። ለሰባተኛው ሀገራዊ ምርጫ እጩዎችና መራጮች በኦንላይን መመዝገብ የሚችሉበት ሶፍትዌር ተዘጋጀ የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ምርጫ ላይ መራጮችና እጩዎች ካሉበት ሆነው በኦንላይን መመዝገብ የሚችሉበት ሶፍትዌር ማበልፀጉን ነው ያስታወቀው የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ያለፉት ስድስት የኢትዮጵያ ምርጫ ሂደቶች ማኑዋል እንደነበሩ ጠቅሰው በሰባተኛው ሀገራዊ ምርጫ መራጮችም ሆኑ እጩዎች ካሉበት ሆነው በኦንላይን መመዝገብ የሚችሉበትን ሶፍትዌር ማበልጸግ መቻሉን ነው ያስታወቁት። ሰብሳቢዋ ይህን ያሉት በዛሬ ዕለት በቴክኖሎጂው አስተዳደር ስርዓት ላይ ቦርዱ ከፖለቲካ ፓርቲዎች ጋር ባደረገው ውይይት ነው። ወይዘሮ ሜላት ወርቅ ሂደቱ ኢትዮጵያ በምርጫ ስርዓቷ አንድ እርምጃ ወደፊት መራመድ የሚያስችላት ከመሆኑም ባለፈ በምርጫው ሂደት ላይ ግልጽና ተጠያቂነትን ለማስፈን ያስችላልን ብለዋል። የውይይቱ ተሳታፊ የፖለቲካ ፓርቲዎች በበኩላቸው ሶፍትዌሩ ጊዜ ቆጣቢና እንግልት የሚቀንስ መሆኑን ጠቅሰው ለግልጸኝነትና ለተጠያቂነት ምቹ መደላደል እንደሚፈጥር ተናግረዋል መባሉን ከዘገባዊ ተመልክተናል። ባሳለፍነው ወር ቦርዱ ለሰባተኛ ዙር ሀገራዊ ምርጫ ሁለተኛ ዙር የምርጫ ጣቢያዎችና በዲጂታል ሲስተም የመመዝገብ ስራ ማከናወኑን ማስታወቁ የሚታወስ ሲሆን ቦርዱ ለሰባተኛው ዙር አገራዊ ምርጫ የተለያዩ የቅድመ ዝግጅት ስራዎችን በማከናወን ላይ መሆኑን ገልጾ ከዚህ በፊት ከተካሄዱት ምርጫዎች በአፈጻጸም ቀልጣፋና ጊዜው የሚጠይቀውን ዘመናዊነት የተከተለ ለማድረግ እየተሰራ መሆኑን ነው የጠቆሙት። ትግራይን ከህወሓት ይታደጋታል ተብሎ የታሰበው ስምረት ፓርቲ ወይንም ዲሞክራሲያዊ ስምረት ትግራይ ፓርቲ የመጀመሪያ ስብሰባውን ትናንት ሰኔ አንድ ቀን 2017 ዓ ም በአዲስ አበባ ከተማ ማካሄዱን የፓርቲው የውጭ ግንኙነት አስተባባሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር አመራር ፕሮፌሰር ክንደያ ገብረ ሕይወት ለአዲስ ስታንዳርድ አስታውቀዋል። የቀድሞ የክልሉ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳን ጨምሮ የፓርቲው መስራቾች የሆኑት በየነ ምክሩ፣ ነጋ፣ አሰፋ ብርሃነ ገብረየስ ረዳይ፣ አለፈውም፣ ሰብለ ካህሳይ፣ አልማዝ ገብረ ጻዲቅ እና ተስፋ ዓለም ይህ ደግሞ በስብሰባው ላይ መገኘታቸው ተገልጿል። በተጨማሪም የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ጻድቃን ገብረ ትንሳኤና አቶ አሰፋ አብርሃ በተጋባዥነት መገኘታቸውን የገለጹት ፕሮፌሰር ክንደያ አብዛኞቹ ተሳታፊዎች ከትግራይ የመጡ መሆናቸውንም አመልክተዋል። በስብሰባው የሀገሪቱ ነባራዊ ሁኔታ ግምገማ፣ የፓርቲው ረቂቅ ፕሮግራም፣ መተዳደሪያ ደንብ፣ ማኒፌስቶ ዙሪያና ቀጣይ አቅጣጫዎች ላይ ውይይት ተደርጎ ከስምምነት ላይ መደረሱን ነው የጠቆሙት። አክለውም ፕሮፌሰር ክንደያ በክልሉና በሁሉም ዞኖች አደረጃጀት መፈጠሩን ጠቅሰው እስከ መሠረታዊ ጉባኤ ድረስ በትግራይ በሁሉም ዞኖችና ወረዳዎች የሚከናወኑ ዋና ዋና ተግባራት መለየታቸውን ተናግረዋል። በቀጣይም በትግራይ ሰፋፊ የሆኑ መድረኮችና ውይይቶች እንደሚካሄዱ ነው አክለው የገለጹት። የኢትዮጵያ ብሔራዊ ምርጫ ቦርድ ለዲሞክራሲያዊ ስምረት ትግራይ ፓርቲ ወይንም ስምረት ጊዜያዊ የመዝገባ ፈቃድ ግንቦት 18 ቀን 2017 ዓ ም መስጠቱ የሚታወስ ሲሆን በቅርቡ የፓርቲውን ምስረታ ዓላማና ርዕዮተ ዓለም በተመለከተ ለአዲስ ስታንዳርድ ገለጻ ያደረጉት የፓርቲው የውጭ ግንኙነት አስተባባሪና የቀድሞ የጊዜያዊ አስተዳደር አመራር የሆኑት ፕሮፌሰር ክንደያ ገብረዮት ፓርቲያቸው የሚከተለው ርዕዮተ ዓለም ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን ከመሰረቱ የሚያርም ነው ሲሉ መግለጻቸው ይታወሳል። አክለውም የፓርቲው ርዕዮተ ዓለም የዜጎች መብትና ነፃነት በከፍተኛ ደረጃ ማክበርና ማስጠበቅ የሚያስችል መሆኑን ጠቁመዋል። በተጨማሪም የፓርቲውን ይፋዊ ሥራ መጀመር አስመልክተው ግንቦት 24 ቀን 2017 ዓ ም ጋዜጣዊ መግለጫ የሰጡት የፓርቲው የኮሚኒኬሽን ኃላፊ የሆኑት አቶ ረዳኢ አለፎም በትግራይ ከተካሄደው ደም አፋሳሽ ጦርነት በኋላ በክልሉ ያጋጠሙ ችግሮችን በአዲስ አስተሳሰብ መፍታት ስለሚያስፈልግ ፓርቲው መቋቋሙን ገልጸዋል። በዚህም ዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት ፓርቲ ዋና ጽሕፈት ቤቱን በመቀሌ እንደሚያደርግና በቀጣይ አንድ ወር ውስጥ ከክልል እስከ ቀበሌ ያሉ አደረጃጀቶችን መፍጠር እንዲሁም የፓርቲውን አባላት ምልመላ እንደሚያካሄድም አመልክተዋል። ፓርቲው አዲስ አበባን ጨምሮ በተለያዩ አካባቢዎች አደረጃጀቶች እንደሚፈጥር ጠቅሰው፣ እነዚህ እንቅስቃሴዎች ከተጠናቀቁ በኋላ አንድ ወር ተኩል በሚሆን ጊዜ ውስጥ በትግራይ መስራች ጉባኤውን ለማካሄድ ማሰቡን ጠቁመዋል። ኦነግ አዲስ አበባ የሚገኘውን ዋናው ቢሮውን ከአራት ዓመታት በኋላ እንደተመለሰለት አስታውቋል። የኦሮሞ ነፃነት ግንባር ኦነግ ከነሐሴ 2012 ዓ ም ጀምሮ ተዘግቶ የነበረውንና በአዲስ አበባ የሚገኘውን ዋና ቢሮ በይፋ እንደተመለሰለት የፓርቲው የህዝብ ግንኙነት ኃላፊ የሆኑት አቶ ለሚ ገመቹ ለአዲስ ስታንዳርድ ገልጸዋል። በይበልጥ የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት የቻለውን ያህል ጫና ሲያደርግ ነበር ያሉት አቶ ለሚ የምክር ቤቱ እንዲሁም ሌሎች ተወካዮች በተገኙበት ቢሮችንን ለማስመለስ ችለናል ብለዋል። አክለውም አቶ ለሚ ወደ ቢሮአችን እንድንመለስ የኢትዮጵያ ምርጫ ቦርድ የራሱን አስተዋጽኦ አድርጓል ሲሉም አስታውቀዋል። አያይዘውም አቶ ለሚ ፓርቲያቸው ከሁለት መቶ በላይ ጽህፈት ቤቶች እንዳሉት ጠቅሰው በቀጣይ በተዋረድ የተዘጉ ጽህፈት ቤቶቻችን እንዲከፈቱልን ውትወታችን ይቀጥላልን ብለዋል። ወደፊትም አደረጃጀቶቻችንን ለማጠናከር ተስፋ አድርገን እንሰራለን ሲሉ ተናግረዋል ሲል አዲስ ስታንዳርድ ዘግቧል። በአክሱም ከተማ ለእስር የተዳረጉት የቲቢኤስ ቴሌቪዥን የቀረጻ ባለሙያዎች እንዲፈቱ የትግራይ ጋዜጠኞች ማኅበር መጠየቁን ሰምተናል። የትግራይ ጋዜጠኞች ማህበር፣ በአክሱም ከተማ ለቀረፃ የተጓዙ ሁለት የትግራይ ብሮድካስቲንግ ሰርቪስ ወይም ቲቢኤስ ቴሌቪዥን የካሜራ ባለሙያዎች በከተማዋ ለእስር መዳረጋቸውን ጠቁሞ በአፋጣኝ እንዲለቀቁ ሲል ጥሪ አቅርቧል። በትግርኛ ቋንቋ የሚተላለፈው ቴሌቪዥን ጣቢያ ሁለት የካሜራ ባለሙያዎች በአክሱም ከተማ ስላለው የመልካም አስተዳደር ችግር ለመዘገብ ወደ ከተማዋ መግባታቸውንና ወዲያውኑ ለእስር መዳረጋቸውን አስታውቋል። ማህበሩ ትላንት ሰኔ አንድ ቀን 2017 ዓ ም ባወጣው መግለጫ ጋዜጠኞች መረጃ ለማግኘት በነፃነት የመንቀሳቀስ መብት አላቸው ሲል በማስታወቅ የቀረፃ ባለሙያዎቹ እስር ይህንን መብት የሚጋፋ ነው ሲልም ገልጿል። የቀረፃ ባለሙያዎቹ እስርን የኮነነው ማህበሩ የሚመለከታቸው በየደረጃው ያሉ የክልሉ የጸጥታና የመንግስት አካላት የካሜራ ባለሙያዎቹ እንዲፈቱ ሊሰሩ ይገባል ሲል አሳስቧል። የሚዲያ ባለሙያዎችን ማሰር ወትሮም ቢሆን ምንም መሰረት ባልያዘው እና ጠባብ የሆነውን የክልሉ የዲሞክራሲ ምህዳርን አደጋ ላይ የሚጥል ነው ሲል አስጠንቅቋል። የመገናኛ ብዙሃን የክልሉን የዲሞክራሲ ምህዳር ለማስፋት የበኩላቸውን እንዲወጡ የደህንነት ከለላ ሊሰጣቸው ይገባል ሲልም አክሏል። በክልሉ ሐሳብን በነፃነት የመግለጽን መብት ለማፈን የሚንቀሳቀሱ አካላትን መንግሥት አስፈላጊውን ማጣራት በማድረግ እርምጃ እንዲወስድባቸውም ጠይቋል። የሱዳን ወታደራዊ የሽግግር ምክር ቤት ኃላፊና የሱዳን ጦር አዛዥ ሌተናር ጀነራል አብዱልፈታህ አልቡርሃን በጀነራል ሞሐመድ ሐምዳን ዳጋሉ የሚመራው የሱዳኑ ፈጥኖ ደራሽ እየሰነዘረ ካለው የማያባራ የድሮን ጥቃት የሱዳን አየር ኃይል መገልገያዎችን ደህንነት ለመጠበቅ ወደ ጎረቤት አገር ኤርትራ ማዛወራቸውን በተለያዩ የመገናኛ ብዙሃን እየተዘገበ ይገኛል። ባሳለፍነው ሳምንት ኤርትራ በሱዳን የእርስ በርስ ጦርነት በቀጥታ ተሳታፊ መሆኗን በመግለጽ ኤርትራ ውስጥ ሳይቀር ዘልቀን በመግባት ጥቃት ለመፈጸም እንገደዳለን የሚል ዛቻ የተቀላቀለበት መግለጫ ላወጣው ለሱዳን ፈጣን ድጋፍ ኃይሎች አዛዥ ጀነራል ሞሐመድ ሐምዳን ዳጋሎ ወይም ሄሜቲ ዜናው ሰርግና ምላሽ እንደሆነለት ነው የሚጠበቀው። የኤርትራ መንግስት ልሳኖች እያስተባበሉ ነው። በኤርትራ አየር ኃይል ማዘዣና ባህር ኃይል ላይ ወሳኝ የድሮን ጥቃት ከሰሞኑ ይጠበቃል። በኤርትራ ላይ የሚፈጸመውን የድሮን ጥቃት ተከትሎ ሻዕቢያ ሙሉ ወታደራዊ አቅሙን አስተባብሮ ወደ ሱዳን የሚዘምት ከሆነ በደቡባዊው ቀይ ባህር በኩል ጥርሱን እየፋቀ አሰብ ሊገባ የተዘጋጀ ልዩ ኃይል ዝግጁ መሆኑን ነው መረጃዎች እየጠቆሙ ያሉት።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 የሩሲያ የአየር መከላከያ ኃይል እሁድ ጠዋት ወደ ሞስኮ የተወነጨፉ በርካታ የዩክሬን ድሮኖችን እንዳወደሙ የከተማዋ ከንቲባ ሰርጌይ ሶቢያኒን በቴሌግራም ገጽ ላይ አስፍረው ነበር። የፌዴራል የአየር ትራንስፖርት ኤጀንሲ በበኩሉ የሲቪል አውሮፕላኖች በረራ ደህንነት እንዲጠበቅ በብኑኮቮ ና ዶሞ ዴዶቮ አውሮፕላን ማረፊያዎች ጊዜያዊ የበረራ እገዳ ተጥሎ እንደነበር አምነው፣ ከተወሰኑ ሰዓታት በኋላ ግን እገዳው እንዲነሳ ተደርጓል ማለቱን ፖለቲኮ ዘግቧል። ይሁንና በአየር ማረፊያዎች ላይ ስለደረሰው ጉዳት የተባለ ነገር የለም። ሩሲያ ከቀናት በፊት ዩክሬን ለፈጸመችው ከባድ የድሮን ጥቃት አጸፋ የሚሆን የሚሳኤል እና የድሮን ድብደባ እያካሄደች መቀጠሏን የተነገረ ሲሆን ትናንት አመሻሽ በምዕራባዊ ዩክሬን በፈጸመችው ጥቃትም አንድ ሰው መገደሉ ነው የተሰማው። ባሳለፍነው አርብ በ13 የዩክሬን አካባቢዎች ከ450 በላይ ድሮኖችንና ከአርባ በላይ ሚሳኤሎችን በመጠቀም የወሰደችው ከባድ የአጸፋ እርምጃ መላው ዩክሬንን ያካለለ እንደነበር የዩክሬን ፕሬዝዳንት ቮልደሚር ዘለንስኪ መናገራቸው አይዘነጋም። በካሊፎርኒያ ሎስ አንጀለስ ግዛት የተቀሰቀሰው ህዝባዊ ማዕበል ተቃውሞ ለሶስተኛ ቀን ተባብሶ መቀጠሉ እየተነገረ ይገኛል። የዶናልድ ትራምፕ አስተዳደር የወሰነውን የኢሚግሬሽን ፖሊሲ በመቃወም ሰልፈኞቹ ወደ ሎስ አንጀለስ አደባባይ የወጡ ሲሆን ከጸጥታ ኃይሎች ጋርም ተፋጠዋል፣ ተጋጭተዋል። ዶናልድ ትራምፕ የኢሚግሬሽን ፖሊሲን በመቃወም ሁከትና ብጥብጥ ያስነሱ ተቃዋሚዎች ሎስ አንጀለስ ህገወጥ የመሰብሰቢያ ቦታ አለመሆኗን በመግለጽ ሰልፈኞቹ ወደ ቤታቸው እንዲመለሱ አዘዋል። የሎስ አንጀለስ ፖሊስ እንዳስታወቀው ከሆነ ሰልፈኞቹ በከተማዋ የሚገኙ ህንፃዎችና ተሽከርካሪዎች ላይ ጉዳት እያደረሱ እንደሚገኙ ነው የገለጹት። ሰልፎቹንም ህገ ወጥ ስብስብ በማለት ነው የገለጸው። የትራምፕ አስተዳደር ተቃውሞውን ለማርገብ የአሜሪካ የባህር ኃይሎችን ሊልክ እንደሚችል እየተገለጸ ሲሆን፣ የሎስ አንጀለስ ገዢ የሆኑት ጋቪን ኒውሰም የትራምፕ አስተዳደር ያወጣውን የኢሚግሬሽን ፖሊሲ መቃወማቸው ነው መረጃዎች እየጠቆሙ የሚገኙት።